ራቡታል፣ ገደለኝ። ምን ሆነ? አለው እናንተ እያላችሁ እንዴት ነው? አወልጅ የሩቁም አለ መቼም ተኝቷል። እና አሁን በደንብ ተችሏል። እውነት ትሙት። ምን ያስፈልጋል? ብር፣ ብር? ለምን ነው? ጠላ፣ ጠላ ልጠጣ ለምን እንዳይላጠጣል እንጀራ ነው እንጂ ጠላ ነው አሉ። እንጀራ እሺ። ልብስ ልብስ ልብስ የት ጥሎት ነው ልብስ? እማ እዚያ ላይ አጥቤለት ኋላ፣ ሳቅ ሳቅ ሳቅ ሳቅ አለና እዚያ ወዲያ ጨርቁን ቅድድ ቅድድ ቅድድ አደረገው። ኧረተው ልጅ ኧረተው ኧረተው የሰው ሀገሮች እኮ ናቸው እየረዱት እየመጡ እንድያደርጉ። አፋችንም ምን ከፍት እንደዚህ እምታደርግ ለምንድን ነው ይዋል አልታወቀኝም። አለ ይሄ አይምር ሆኖ ያ አይምር ድር ወታ ወርዶ ወስደን እናስመርምር። እንግዲህ መቼም ፈጣሪ እናንተን ነው የሰጠኝ። አምላክ ሰንብሽ ብሎ ነው እሱም ሰንብት ብሎት ነው እንጂ ተዛሪ ሞት ነበር። ሰላም፣ እንዴት ናችሁ ውድ ቤተሰቦች? ይህ ወንድማችን በርሚል ጊዮርጊስ ወስደነው ነበር። ደካማ አባቱ ጋር ነበረ አዳይ ካማ አባቱ ሲያቀታቸው ተመለሱ። አሁን በቤቱ ይገኛል። ያው ትንሽ ለውጥ አለው። እንደ በፊቱ ዝም አይልም። ያወራል። ያ ብዙም ባይሆን የሚፈልገውን ነገር ይናገራል። ሽማግሌው ሁላ አቃጠለኝ በረሃው ብሎ መጥቶ ስንት ነገር አዚ ሁላ ወድቋ ዛርስ ተሽሎልኛል። በእናንተ ስተዛሪ መችቆይ ነበር። እነሱ መች ቆይ ነበር። እናት አለም ደህና ሆኑልኝ እንጂ እድሜያችሁ እንገዲሁ ከበፊቱ ካለው በፊት ከነበረበት ጸበሉ አሁን ምን ለውጥ አሳይቶ? አሁንማ ደህና ነው። አሁንማ ደህና ነው። እንጀራ አንጡ ምግብ አንጡ

አባጌት ደግሞ አባት እሪ እያለ ፀበሰኝ እያለ መጣ መጣና አሁን ነው ደግሞ ትናንት ወዲ ያበቀደሞ ወዲ እንጂ ደህና ይወገን ደህና ይወገን እኔ እናት አቤት እማማን ጠይቃቸው ልጁንም ጠይቃቸው ተብለን መጣን ነው ያቆይልኝ ጠይቃቸው ነው የመጣን እሺ ያቆይልኝ ያቆይልኝ እድሜያቸው ምን ገድ ይሆን አደረውን ልጅ ያውጡ አሜንማ መሰረትና ዛሃራ የሚባሉ እህቶቼ 15 ሺህ ብር ለከወሉታ ያቆይልኝ አደረውን እድሜያቸውን ይስጥልኝ። አደረውን መድኃኔዓለም ልጅ አውጡ። እነሱም ባሉበት ይቅናቸው። አሜን። እንዲያው እንደ ዛፉ እንደ ቅጠል ለምለም ይሆኑ። ምን ምን አይዙርባቸው። ቀጽለማርያምና አጸደ ማርያም ደግሞ 14 ሺህ ብር ልኮልወታል። አደረውን፣ ያቆይልኝ፣ እድሜ አይስጥልኝ ያሰንብትልኝ፣ አደረውን። አገሩም ሰማውም ይህም እንዲው አደረውን፣ እነሱን ይቀበላቸው፣ ያቆይልኝ፣ አደረውን፣ ያቆይልኝ፣ እናት ያለው ያቆይልኝ። እንደዚህ ይኸው ደግሞ እንዲው እድሜያቸውን ሰጥቶ አደረውን፣ ምናምንም ሳይዞርብኝ አገሪቱን ሰላም አድርጎ አደረውን። ብሞትም አጥንቴ አይመርቃቸው። አሜን። እኔ እናት እንዴው ብሞትም አጥንቴ ሆዴ እርጥብ ነውና አሁን ጌታ ፈጣሪ ሄለይ ሰውዬ መቼም በቅም ተነገሩት ይደርሳል። ያቆይልኝ። ሌላ ማንየ ምኑን አውቅበታለሁ። እንሰሳይቱ ስሜንም ማልጠፍ የሚራዳልኝም ይራዳል። አሜን። እኔ ምናምን አገሪቱን ሰላም ያርጋት። ይቆጥያይቱ እናት አለም ያቆይልኝ። ለሳች እስጠው እናት አለም ያቆይልኝ። አባቴ አይዞሽ እሺ፣ ሰላም በለኛ